በገላይ በገላይ በሰውነቴ ማንም ፍቃድም ስልጣንም የለውም። አንቺ እንዲህ በጥፊ እንዳልልሽ በእናትሽ፣ አንቺ አሳይ ብልሽ እንዴ አላሳይማ። እና ቁምጣ አርገሽ በቃ ጀስት ፎቶ ሹት ዘመናዊ ሴት አይደለሁም። ሐኪም ቤት የገባችው ምናምን ጽንሱ ተጨናገፈ ብላ ያላረገዘችው፣ አንዳንዴ ያላረገዘችውን አረገዝኩኝ ብላ ስለመጣ ተጨናገፈ ብላ ልትመጣ ነው። ለዛ ነው አሁን ባዶ ሆዷን ምናምን ነገር ተሰየን እያልክ ያለው ማለት ነው። እና ገልቤ ላሳያቸው ነው። ቪዲዮ ሲሆን ይቀላል። አንተ የኔ ሰው ነክ የክፉ ቀኔ የልቤ ወዳጅ ንጉሴ፣ በነዛ ክፉ ቀናቶች ሰው ሁሉ ፊቱን ባዞርብኝ፣ ሳትተኛ አለሁልሽ አብሬሽ ነኝ ያልከው የኔ ንጉስ። ሰላም ሰላም፣ ቤተሰብ እንዴት ናችሁ? አላችሁ? ያው አለንላችሁ እንግዲህ፣ ሆስፒታል ውስጥ ሆነን ነው እንግዲህ ቪዲዮ እየወሰድን ያለ ነው። ምናልባት የሚመች ሁኔታ ውስጥ ላይሆን ይችላል፣ ግን ብዙ ጊዜ ኮሜንት ላይ እያነበብን ነበር እና እንትን ነው፣ ለምንድን ነው እርጉዝ እርጉዝ አይደለችም እና ምናምን እያሉ ነበር። አንቺ አይደለሽም? እኔ እርጉዝ አይደለሁም፣ እርጉዝ አይደለሁም እና መንገደኛ እያስቆምንን ጠይቅ ነች፣ አይደለችም እያለች እርጉዝ አይደለችም እና ያው እንግዲ ማለት እናንተም የሆነ ማወቅ ፈልጋችኋል። በጣም እርጉዝ አደለች። ከዚህ በላይ ምን ትሁን? የሚወጋ ጫርቅ ቢሆን የሚመስለው እንደውም ወደ ተልቆ ማለት ነው። ግን ካላመናችሁ፣ ለምን አንቺ ኖርማሊ እርጉዝ የሚያስመስልሽ ልብስ ለብሰሽ ለምን ቪዲዮ አሰሪላችሁ? ማለት ቤተሰብ እንዲያምን ማለት ነው። ማለት እኔ ከተናገርኩኝ በቃ አይደል አላመኑም፣ ሳክስን የመሰላቸው ነው። እነሱ እንዲያምኑ ማድረግ አለብኝ። ማለት ልብስ በቃ ኖርማሊ ሚዲያ ላይ እንደምናየው የሆነ እርጉዝናሽን የሚያሳይ ፎቶዎች ምናምን የሆነ ኦዲሽ ምናምን እንትን ብለሽ ለምን ፎቶ ፖስት ማለት ልብስ ሳትለብሺ በቃ ጀስት እንዲያዩ ነው እንዴ ሙሉ ራቁትሽን አትሆኝም። ጀስት ግን እንዲያውቁ ነው። እርጉዝ ነው እኮ አሁን ጡት ማያዣ ምናምን ታረግና ሆዴ ባዶ ሆኖ ከዛ በሱሪ ወይ በጉርድ ሸሚዝ ምናምን ነገር አድርጋ ሸሚዝ ታረጊያለሽ። ልክ እንደዚህ ፎቶ ምናምን እንደ እርጉዝ ሴቶች ምናምን፣ ስፔሻሊ በርግጥ ሴሌብሪቲዎች ነው የተለመደው፣ እንደ ያለ ነገር እና እኔ አሁን እንደዛ እንዳረግ ትመክረኛለህ አንተ? እኔ እንኳን እንኳን ሳይሆን ቤተሰብ እንዲያው። ምን ያክል ነው ራቁትሽን? ቤተሰብ እርግጠኛ እንዲሆን ምን ያክል ነው? ለምን ሳምኑ ጥንቅር ብሎ አይቀርም። እኔ እንደዛ አላደረ ነው። ቤተሰብ አታስከፊ በማይሆን ነገር ማንንም ቤተሰብ እንዲያቅ ነው እኮ። እኔ አሁን ቤተሰብ እንዲያውቅ ብዬ ምናምን ነገር እኔ ከፈጣሪ ጋር ልጣላ እንዴ? እኔ እኮ ያንን እንደዛ ማድረግሽ ለምን ከእስልምና ጋር ደግሞ፣ አንደኛ ይፈቀዳል። ከፈጣሪ ጋር ምን ያገናኘዋል? እንደዛ መልበስሽ ፖስት ለማድረግ እንጂ የሆነ አጋጉል ነገር አይደለም። አሁን እኮ ቤተሰብ እንዲያውቅ እኮ ነው አልጋዬ ላይ አስነስተ ምናምን አምጥተ እዚህ ቤተሰብ በይዘው ላውራ።

ሩቅ ያሉ እንደ ቤተሰብ ጓደኞቼ ምናምን፣ ይሄ ነገር ምንድን ነው? የምር እርግዝና ነው ምናምን። እኔ ለእነሱ ነው እንዲህ አረገዝኩት አንተ ካወቀ አሳያቸው፣ ምን ምን ሸሚዝ አርገሽ ምናምን፣ እንደዚህ ወደ እዚህ የምታሰይ ምንድን ነው? እኔ እኮ ያነበብኩት ነገር ስላለ የምር እርጉዝ ነች፣ ያንን ነገር ኦፊሻል ለማድረግ ነው ምንድን ነው

ከፈጣሪዋ ጋር ተጣላች። ሲቀጥልም ደግሞ የኢትዮጵያ ባህልም አይደለም ይሄ። ገባ ካደለ እኔ ደግሞ ከፈጣሪ ጋር የሚያጣላኝ ከሀገርም ጋር የሚያጣላኝ ነገር አላደርግም። ተረዳታለሽ። ምን ታያለች? ምንድን አስተዳደገ ኮ መጣለት ምናምን አይደለም ቤተሰብ። ነገሩን አወሳሰበችው፣ ሌላ ታሪክ አስመሰለችው። እና እኔ ጀስት እንድታቁ ነው እርጉዝ መሆኖን እንድታቁ ምናምን ነው እንጂ ነገሩን አታወሳስቢ፣ ሌላ ታሪክ ውስጥ ይሄ ከፈጣሪ ከምናምን ጋር እንትን አትበዩ። ጀስት ማሳየት ካለበሽ እንዲያውቁ ከሆነ ጀስት እርጉዝ ነኝ እወቁልኝ አይነት ነገር ማንም እንዲመጡ ነው ብለሽ ነገር ማወሳሰብ ትወጃለ። አራት አካብጁ ቀለላ ምን ምን ችግር አለው ብለሽ በቃ እርግዝናሽን ሰው ኦፊሻል እንዲያውቀው አሳይ። ምንድን ነው አንቺ አንቺ አይ ሌላ ሌላ ነገር ጭቅጭቅ ምናምን ተልጻ ምናምን ሲሆን ነው አንቺ። በቃ ሆፕ ነው እንደዛ አይደለ። በቃ ምን ችግር አለ? ሸሚዝ አርገሽ ምናምን ቁምጣ አርገሽ ምናምን በቃ ጀስት ፎቶ ሹት ብትወስዲ ምንድነው ችግሩ ያማ ይሄ ከዘመን ጋር ምን አገናኘ? በቃ ጠየቁ ጥያቄያቸውን ከማክበር አንገኝ በቃ ደደብም በለኝ። ከስልጣኔ ከምንም ጋር አይደለም በቃ ነው። እኔ አድርጌ የተባልኩትን እንዳለ እኔ የማደርግ ሴት አይደለሁም። ራሴ ያመንኩበትን ነገር የማደርግ ሴት ነኝ። የኔ ፍቃድ ምናምን በገላይ በሰውነቴ ማን ፍቃድም ስልጣንም የለውም። አንቺ እንዲህ በጥፊ እንዳልልሽ በእናትሽ መልስ ትመልሽልኛለሽ። ምን ችግር አለው? አሳይ ብልሽ፣ እንዴ አላሳይም? አሳይ ነው። እንደዚህ አይነት ልብስ ለብሰሽ ፎቶ ሹት ነው እንዴ? ሰፊ ሸሚዝ እንገዛ። ለምን ይወቁ? ምን ችግር፣ እኔ እኮ የጠየቀኝ ቤተሰብ ስላለ ነው። ለምንም ምናምን አታስጎበኛቸው። ከየት ነው ከዛ ድረስ? ከሩቅ አገር ድረስ ነው ይዣቸው የምመጣው። የሉም፣ ሀገር ውስጥ የሌሉ ጓደኞች አሉ፣ ማወቅ ይፈልጋሉ፣ ሚዲያ ላይ። ለእዛ ሚስቴ ትውጣ፣ ችግር የለውም። ምንድን ነው የምወጣው? እስከዛሬ ቪዲዮ እንሰራ የለ። ምንድን ነው ያካበድሽው? እንደዚህ ለብሶ መነሳትን። በቃ ለማንኛውም የሆነ። እምትን እንገዛ ና አን የተጨነከው ምናምን እርጉዛ አይደለችም ምናምን ለ ሲፈልጉ ሐኪም ቤት የገባችው ምናምን ጥንሱ ተጨናገፈ ብላ ያረገእጠላት ወሬ ው ታያውአዳምጠኝ ያላረገዘችውን አረገዝኝ ብላ ስለመጠ ተጨናገፈ ብላ ልትመጣ ነው። ለዛ ነው አሁን ባዶት ሆዳን ምናምን ነገር ተሳየን እያልክ ያለው ማለት ነው። አንተ ለህዝብ ነው የተጨነቀው፣ ለህዝብ መጨነቅህ እየጠየቁ ነው። እኔ በስልክም እየጠየቅ እንደሰው ነው። ምን አገባኝ እኔ ምን ማለት ነው? ምን አገባኝ ሲጀመር። ብትወደኝ ኖሮ ማለት ነው አንተ እንደዚህ አትልም። ገባክ? አንተ እንደዚህ አትልም። ለምንድን ነው ቆይ እኔ የምልሽን ማታደምጪ? አሁን በነገር ምናምን ነገር እዚህ ድረስ መጣክ። አታስጨንቀኝም ነበረ ካሜራ ይዘክ ሲጀመረን ሚዲያ ላይ ራሱ መውጣት ምናምን መስራትም ይህንን ነገርን መውጣት አለ ግን እኮ ደክሞኛል አሁን አትጨቃጨቂም በ ምን አሳይ ስላልኩሽ ነጋጨቂ እንደ ደከመሽ ያውቃሉ በ ምንድን ነው ሙሉ ሀይል ላይ አይደለውም አሁንም ያለሁት አልተረዳኝም መረዳት አለመረዳት አለ በ አሳይ ምንድን ነው አንቺ ብርቅ የሚሆንብሽ ሌላ ሌላ ነገር ቢሆን ሚዲያ ላይ ታወሪያለሽ ሆዴን አላሳይም እኔ ያመነ ይመነኛል ያመነ አይነ እንዳለ ሚዲያ ላይ እንዳይወጡ ታሸዋላል ምንድነው አዲስ ነገር የሚሆንብሽ ከዚህ በፊት አንተ አይደለ እንዴ ደብቂ ደብቂ ስትለኝ፣ አልኩሽ። ግን በቃ ጠየቁኝ ይሄንን ጥያቄ፣ ትንሽ ጥያቄ መፈጸም ምን ይከብድሻል? አንቺ እራስሽ ነገሩን እንዲ፣ የሌላ ምንም የተለየ አይደለም። በትንሹም በትልቁም ነገር አትፈልጊም፣ ጭቅጭቅ አትፈልጊም። ታሳያለሽ፣ ታሳያለሽ። እኔ ከቤተሰብ ጋር ሰላም ፈጠርን ስንል አሁንም አሁን እንደዛ ነው። በስነ ስርዓት ፎቶ ቤት ሄደን ፎቶ

ቤተሰቢያው እንደምታዩት እርጉዝ ነች። እንደዚህ አይነት ነገር እኔም አልፈቅድም። ምንም አይነት የሆነ የፈለገ ነገር ማንም የተለየ ሰው እንኳን አረገ ቢባል እንኳን እኔ እሷ እንድታረግ አልፈልግም። እኔ ባለፈው ላይ እንደ ሚዲያ ውሸት ነው ውሸት ነው ሲላት ልጅቷን ያውቃል ያውቃል። እኔ አይቻልም። ከዚያ በኋላ መልሰው ነው እሷ ነበረ ገባክ፣ ይሄ ባህላችን አድረን ይሄ እውነታችን አይፈቅድም፣ ምናምን ሲጀመር እሷ ስላደረገችም ሳይሆን ማንም ሰው ቢያደርገው ሌላ ሰው ያደርገውን እኔ አድርጊ ብዬሽ ትክክል ነን። ሲጀመር እኛ ያመንበትን እንጂ መደረግ ስላለበት እራሱ አናደርግም ነገር እና ቤተሰብ። ለማንኛውም ፍራንክ ነው። እንዴት ነው ደግሞ ምን ዓይነቱ ቃል ነው የምትጠቀሚው? እዚህ ላሳያቸው። እንደዚህ ዓይነት ወር እንድትጠቀም ነው እሱ ምን ማለት ነው? ሰው መቀ እኔ እሺ እሺ ነው። አንቺ ነገሩን ሁሉ ጊዜ ለምንድን ነው የምታመሪው? ኧረ አንዳንዴ ቀል እየገባን አሁንም። በቃ ለማንኛውም ስትወልድ ታያላችሁ እናንተም እርጉዝ አይደለችም ምናምን ላላችሁት ከዚህ በላይ በምን ይታወቃል። እርግዝ እና እኔ አሁን ደሟ ከፍ ዝቅ እያለ ነው፣ ግፊቷ እየጨመረ ነው እየተባለ፣ እንዴት ነው አንተ ይህን አይነት ነገር ፕራንክ ብለህ የምትመጣው? እኔ ቀላል ነው ጀስት ፈኔ ያደርጋል በሚል እንጂ አንቺም ቶሎ እንደዚህ ትበሳጫለሽ ብዬ አይደለም፣ እውነት ለመናገር እና ከበሳጭች፣ ሶሪ ደግሞ። ለማንኛውም እንትናት በይ ታርቀናል። ለማንኛውም ረፍት አድርጊ እኔም በዚህ ሰዓት ይጂሽ መውጣት አልነበረብኝም። እና ቤተሰቤ እርጉዝ ነች እኔ እርጉዝ ነኝ፣ በቃ ያላመናችሁ ሰዎች ናቸው። መቼም አብዛኞቻችሁ ደግሞ እርግጠኛ ነኝ እንደምታምኑ ያወቃችሁም ሰው ስላላችሁ። አንዳንድ ሰዎች ለእናንተ ሀይላይት ለመግለጽ ብዬሽ ነው። ልጅቷ መሄድ ራሱ አትወያትም መሄድ ራሱ ከብዷታል። ፌንት ሰርታለች። መንታ ነው።